በቤንጃሚን ኔታንያሁ መኖሪያ ቤት ፍንዳታ ከዚህ በኋላ ምን ተከሰተም አዳሩን በሰማይ ላይ የነበረው ዘግናኝ ፍልሚያም ዶናልድ ትራምፕ ከቴህራን ሽሹ። ጂ ሰበን ስብሰባቸውን አቋርጠው ወደ ዋሽንግተን ዲሲ የተመለሱት ዶናልድ ትራምፕ በሲቹዌሽን ሩም ከደህንነት አባላት ጋር ጥብቅ ስብሰባ ካደረጉ በኋላ ነው መረጃውን ያወጡት። ይህም ደግሞ ሌሎች ሀያላኖች እንዳሉት የሶስተኛው ዓለም ጦርነትን ፊሽካ ነፍተዋል ብለዋል። ቻይናን በተራዋ ሀገሪቱን ለቃችሁ ውጡ ስትል ከእስራኤልም ሆነ ከኢራን አዛለች። ከእስራኤል የምትወጡ ዜጎቻችን በሙሉ ጆርዳን እንቀበላቸዋለን ስትል በአስቸኳይ አስጠንቅቃለች። በቀጣይ ሰዓታት ዘግናኝ ክስተት ዓለማችን እንደምታስተናግድ እየተጠበቀ ነው። የዓለም ነዳጅ ዋጋም ንረቱ ጣራ ነግቷል። በኢራንና በእስራኤል ነገሮች እጅግ አስፈሪ ሆነው ቀጥለዋል። የሶስተኛ የዓለም ጦርነትን ፊሽካ የነፉት ዶናልድ ትራምፕ ደግሞ የኢራንን ዋና ከተማ ቴህራንን ሙሉ በሙሉ ለቃችሁ እንድትወጡ ሲሉ ቆራጥ ትዕዛዝን ሰጥተዋል። አሜሪካውያን ደግሞ ይህንን ተቃውሞ አቀጣጥለውታል። እንዴት ቴህራንን ለቃችሁ ውጡ ይባላል ይላል ዶናልድ ትራምፕ። ስመጣ ጦርነቶችን ሁሉ አቆማለው፣ ብለው ስላሉ ነው የመረጥናቸው ብለው ተቃውሞ እያሰሙ ነው። ኢራንና እስራኤል ጦርነትን ከጀመሩ በኋላ የሁለቱም ሀገራት በርካታ ዜጎች የዘመናት ሀገራቸውን ወደ ኋላ ትተው እየሸሹ ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን። እንግዲህ የተፈራው ነገር ከፊታችን የተደቀነ ይመስላል። ዶናልድ ትራምፕም አንድ አስፈሪ የሚመስል መረ ነው ወጥተዋል። ይህ መረጃ እንግዲህ ሁላችሁም ቴህራንን ከተማ ለቃችሁ ውጡ ነው ያሉት። ይህም እንግዲህ እሳቸው የውስጥ አዋቂዎች ደግሞ ሙሉ ለሙሉ ቴህራን መውደም አለባት እዛ ላይ የሚያነጣጠረ አንዳንድ የጦር መሳሪያዎች እንዲስተካከሉ ሲናገሩ የወጡ መረጃዎች እየተሰሙ ነው ማለት ነው። እጅግ በጣም ዘግናኝ የሆነ እልቂት እንደሚሆን ነው እንግዲህ እኛ የሚሰማን ማለት ነው። እግዚአብሔር አምራቅ ጣልቃ ካልገባ ምድራችን አስፈሪ በሆነ ነውጥ ልትዋጥ እንደሆነ ማሳያዎች አሉ። ለመሆኑ እነዚህ ጉዳዮች ምን ይመስላሉ የሚለውን የአለማችንን ደግሞ ሀገራችንንም ስለሚነካ ይህንን ትኩሳት ከእናንተ ጋር አብረን እንፈትሸዋለን። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ አድርጉና የደወል ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው ምንጋብዛችሁ። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከመጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። ባለፈው ሐሙስ ለአርብ አጥቢያ እስራኤል በኢራን የኒውክሌር ፕሮግራም ማዕከላትና ወታደራዊ አዛዦች ላይ ያነጣጠረችውን ከፍተኛ ጥቃት ፈጽማለች። የኢራን መንግስታዊ ሚዲያ እንደዘገበው በዚህ ጥቃት የኢራን እስላማዊ አብዮ ዘብ ዋና አዛዥ ሆሲሜ ሳሊሚ የጦር ኃይሎች ጠቅላይ ኢታ ማዦር መሐመድ ባክዴር እና ስድስት የኒውክለር ሳይንቲስቶች መገደላቸው ይታወሳል። የጥቃት የኢራንን የኒውክለር መሰረተ ልማትና የባለስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነበረም። እንደ እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫ ይህን ጥቃት ተከትሎ በቴህራን ማክሰኞ ማለዳ ላይ ከፍተኛ ፍንዳታዎች መከሰታቸው ተዘግቧል። ይህ ፍንዳታ ደግሞ ከእስራኤል ጥቃቶች ጋር የተያያዘ እንደሆነ በግልጽ ባይረጋገጥም ማህበራዊ ሚዲያ ላይ የተሰራጩ መረጃዎች ደግሞ ይህን ይጠቁማሉ። እስራኤል በቀጥታ ሲተላለፍ የነበረውን የኢራን መንግስታዊ ፖድካስት እንዲቋረጥ አድርጋለች። ይህንንም የጥቃቱን ከፍተኛነት ያመለክታል። ኢራን ምላሽ ለመስጠት አልቆየችም። አርብ ጠዋት ነው በእውነተኛ ቃል ኪዳን ሶስት ዘመቻ ስም በርካታ ባለስቲክ ሚሳኤሎችና ድሮኖችን ወደ እስራኤል አስወንጭፋለች። ቴል አቪቭ፣ ሃይፋን እና ሌሎች ስትራቴጂክ ቦታዎች ኢላማ ሆነው ዶግ አመድ ሆነዋል። የእስራኤል ጦር እነዚህን ጥቃቶች መክሸፋቸው ሰላማቸውን ቢገልጽም በሰላማዊ አካባቢዎች ላይ የተከሰተውን ጉዳትና የሶስት ሰዎች መገደልን የኢራን አጸፋ ኃይል እንዳለው ያሳያል። የእስራኤል ጥቃቶች ውስብስብና በጥንቃቄ የተዘጋጁ መሆናቸው ግልጽ ነው። ብዙዎች ይህንን ጥቃት ከሞሳድ የእስራኤል የስለላ ኤጀንሲ ጋር ያያይዙታል። ሞሳድ በተለይ በኢራን የኒውክለር ፕሮግራም ላይ ያነጣጠሩ ቀደምት ጥቃቶችን በመፈጸም ታሪክ አለው። ለምሳሌ በ2020 የኒውክለር ሳይንቲስት ፍሬድሪክ አባሲ መገደሉን ከሞሳድ ጋር ተያይዞ ተጠቅሷል። የጥቃትም ተመሳሳይ የሞሳድ ምልክቶች ሰዎችን ይዟል። ትክክለኛ ኢላማ፣ የላቀ ቴክኖሎጂና የሰለላ መረጃ። ይሁን እንጂ እስራኤል የኢራንን ጠቅላይ መሪ አያቶላ አሊ ሐሚኒን ለመግደል ያቀደችው እቅድ እንደነበር ተዘግቧል። ነገር ግን ይህ እቅድ በዶናልድ ትራምፕ ተቃውሞ ተደምስሷል። ቤንያሚን ኔታንያሁም በፎክስ ኒውስ ቃለ ምልልስ ላይ ይህንን ውይይት ለመካድ ሞክረዋል። ነገር ግን በቀጥታ አልጠየቁም። ይህ የሞሳድን ሚና በተዘዋዋሪ ያረጋግጣል። እናም የእስራኤል ስልታዊ እንቅስቃሴዎች ገደብ እንደሌለው ማ ሳያ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ በዚህ ግጭት ውስጥ ያልተለመደ ሚናን ተጫውተዋል። በካናዳ በተካሄደው የቡድን ሰባት ጂ7 ጉባኤ ላይ ትራምፕ የኢራንና እስራኤል ግጭት ተባብሶ መቀጠሉን ተከትሎ ስብሰባው ከመጠናቀቁ በፊት አቋርጠው ወጥተዋል። ይህ ውሳኔ እጅግ በጣም ብዙዎችን ያስደነገጠ ነው። ከዚህ በተጨማሪ ትራምፕ በማህበራዊ ሚዲያ ገጻቸው ላይ የቴህራንን 17 ሚሊዮን ነዋሪዎች በአስቸኳይ ከተማው ለቃችሁ ውጡ ሲሉ ትእዛዝ አስተላልፈዋል የ መልክ ከተላለፈ ብዙም ሳይቆይ በቴህራን ፍንዳታዎች መከሰታቸው ተዘግቧል። ይህም የትራምፕ ትእዛዝ ከጥቃቶቹ ጋር የተያዘ ሊሆን እንደሚችል ግምቶችን ፈጥሯል። ትራምፕ በተጨማሪ በትሩዝ ማህበራዊ ሚዲያ ላይ ኢራንና እስራኤል ስምምነት ማድረግ እንዳለባቸው ጽፏል። ልክ እንደ ህንድና ፓኪስታን ግጭት መፍታታቸው አብሳሪ በማድረግ ይህ ትእዛዝ እና የጂ7 ስብሰባ መቋረጥ የአሜሪካን የውጭ ፖሊሲ አቅጣጫና በዚህ ግጭት ውስጥ ያላትን ሚና ጥያቄ ውስጥ ጥሏል። ትራምፕ የኢራንን ጠቅላይ መሪ ለመግደል የቀ የቀረበውን የእስራኤልን እቅድ ውድቅ እንዳደረጉ ተዘግቧል። ይህም የእስራኤልን እንቅስቃሴዎች ለመግታት ፍላጎት እንዳላቸው ያሳያል። በዚህ ውጥረት መካከል ቻይና ዜጎቿን ከእስራኤል ማስወጣት ጀምራለች። ይህ እርምጃ የክልሉ አለመረጋጋትና የግጭቱ መባባስን ሊያስከትል የሚችለውን አደጋ እንደሚያመለክት ተደርጎ ይታያል። ቻይና በተጨማሪ የእስራኤል ጥቃቶች ሊያመጡ የሚችሉትን አስከፊ መዘዞች እንዳሳሰባት ገልጻለች። እንዲሁም ጃፓን፣ ቱርክ፣ ኢንዶኔዥያ እና ሳውዲ አረቢያ ጥቃቶቹን አውግዘዋል። የተባበሩ መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በሁለቱም ወገኖች ወደ ሰፊ ጦርነት እንዳይገቡ እንዲቆጠቡ ጥሪ አድርገዋል። የነዳጅ ዋጋ በዚህ ግጭት ምክንያት መጨመሩ ደግሞ የዓለም ኢኮኖሚ ላይ ከፍተኛ የሆነ ጫና ፈጥሯል። በመካከለኛው ምስራቅ ያለው አለመረጋጋት የኃይል አቅርቦትን ሊያስተጓጉል ይችላል። ይህም በተለይ እንደ ኢትዮጵያ ላሉ ሀገራት ተጽዕኖ ይኖረዋል። ብዙዎች ይህ ግጭት ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል የሚል ስጋት አላቸው። ብዙዎች ደግሞ እንደውም ዶናልድ ትራምፕ ሊሉት የፈለጉት ነገር የሶስተኛው የዓለም ጦርነትን ፊሽካ ነፍቸዋለው ነው ሲሉ እየተናገሩ ነው። ይሁን እንጂ ይህ እስካሁን ግምታዊ ነው። የእስራኤል ኢራን ግጭት በክልል ውስጥ ተጽዕኖ ቢኖረውም እንደ ቻይና፣ ሩሲያና አውሮፓ ህብረት ያሉ ዓለም አቀፍ ኃይሎች ግጭቱ እንዳይስፋፋ ለመግታት እየሞከሩ ነው። የተባበሩት መንግስታት የሰላም ጥሪና የቻይና ዜጎች መውጣት ይህንን ያመለክታል። እስራኤል እና ኢራን ሁለቱም የራሳቸው የጦር አቅምና የስትራቴጂክ ግቦች አሏቸው። ኢራን በቅርቡ ለማንኛውም ሁኔታ ዝግጁ መሆኗን አስታውቃለች። ይህ ደግሞ ምዕራባውያንን ብርድ ብርድ ያስባለ ክስተት ሆኖ አልፏል። እስራኤል ደግሞ በኢራን ላይ ተጨማሪ ጥቃቶችን ለመፈጸም እንደምትችል ገልጻለች። ይህ የአጸፋና የጥቃት ዑደት ከቀጠለም የክልሉ መረጋጋትና የዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ይኖረዋል። የኢራንና የእስራኤል መካከል ያለው ውጥረት እንደሳተ ገሞራ ግለት በመካከለኛው ምስራቅ ላይ ተቀጣጥሏል። አሁን ደግሞ በዚህ ሰዓት በቴህራን የተከሰቱ ከፍተኛ ፍንዳታዎች እንዳሉ በሰበር ዜና እየተሰማ ነው ውጥረት ወደ አደገኛ ደረጃ ከፍ አድርገውታል። ምክንያቱም ከዶናልድ ትራምፕ መግለጫ በኋላ ነው ይህ የተከሰተው። በዚህ የጂኦፖለቲካዊ ውጥረት መካከል የአሜሪካ ዶናልድ ትራምፕ መግለጫዎች፣ ድርጊቶች እንደ ነዳጅን እሳት ላይ ማፍሰስ እንደማለት ነው። የዓለም ትኩረትን ወደ እርግጠኛ ወደሆነ ነገር ጠምዝዞታል። የትራምፕ የቴህራን ነዋሪዎች ከተማቸውን ለቀው እንዲወጡ ያስተላለፉት ትዕዛዝ በእስራኤል የተጠንቀቀ ወታደራዊ እርምጃዎችና የኢራን የሙሳድ ዋና መስሪያ ቤት ላይ ያፈነዳው ጥ ጥቃት የሚያመሳስላቸው አንድ ነገር አለም። ይህም የኃይል ሚዛኑ በከፍተኛ ሁኔታ እየተንቀሳቀሰ ነው። እናም እነዚህ መዘዞች እጅግ አስከፊና ዘግናኝ ይሆናሉ። ይህም ደግሞ ከሰዓታት በኋላ ይጠበቃል። በቅርቡ በቴህራን የተከሰቱ ፍንዳታዎች የተከተሉት ትራምፕ በማህበራዊ ሚዲያ ገጻቸው የ17 ሚሊዮን ነዋሪዎች ያሏት ኢራን ዋና ከተማ በአስቸኳይ ለቀው እንዲወጡ ካስተላለፉት ትእዛዝ በኋላ ነበረም የመግለጫ በአካባቢው ነዋሪዎች መካከል ከፍተኛ የሆነ ፍርሃትና መደናገጥን ሰላሳና አስነስቷል። ይህም የእስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ የመጣ ነው። በተለይ የኢራን የመንግስት ብሮድካስት በእስራኤል ጥቃት መቋረጡና በቴላቪቭ የአየር ጥቃት ማስጠንቀቂያዎች መሰማታቸው የግጭቱን መጠን እየተስፋፋ መሆኑን ያመለክታል። የትራምፕ መግለጫዎች ከእስራኤል ጋር ያላቸውን ጠንካራ ድጋፍ ያንጸባርቃል። በተለይ ደግሞ ኢራን የኒውክለር መሳሪያ ሊኖራት አይችልም በማለታቸው የኢራን የኒውክለር ፕሮግራምን በተመለከተ ግልጽ የሆነ አቋምን ያሳያል። ይህ የግጭቱ መባባስ በአሜሪካ የተደገፈ የእስራኤል ወታደራዊ እርምጃ ለመሰራት የሚጠቁሙ ግምቶችን አስመስቷል። በኤክስ ልጥፍ ላይ የተሰማሩ አንዳንድ ጸሐፊዎች እንደሚሉ ትራምፕ ግዙፍ የጦር መከቦች ወደ እስራኤል ለመላክ እንደተዘጋጁ ተናግሯል። ይህም የአሜሪካን ወታደራዊ ድጋፍ ለእስራኤል የማጠናከር ምልክት ተደርጎ ተወስዷል። ይህም ዓለምን በፍርሃት እያራደ ነው። የእርምጃ የኢራንና የእስራኤል መካከል ያለውን ግጭት ወደ ሰፊ የክልል ጦርነት ሊያቀጣጥል የሚችል አደገኛ መሰንቀለ መንግስት ነው። የአሜሪካ የባህር ኃይል መከቦች መንቀሳቀስ በተለይ በሜዲትራኒያን ባህር ወይም በፋርስ ባህረ ሰላ አካባቢ የኢራንን ወታደራዊ እንቅስቃሴ ለመክታት ያለመ ስልታዊ ማሳያ ሊሆን ይችላል። በኤክስ ላይ የተሰራጩ ዜናዎች እንደሚጠቁሙት ኢራን የእስራኤልን የስለላ ኤጀንሲ ሞሳድ ዋና መስሪያ ቤት ጥቃት ለመፈጸም እንደተዘጋጀች ቀድሞ ተነግሮ ነበረም። ይህ የሚያመለክተው ኢራን በእስራኤል ላይ የተፈጸመውን ጥቃት ለመመከት በቀጥታ የማጣፍ አቅም ለማሳየት መዘጋጀቷን ነው። የሞሳድ ዋና መስሪያ ቤት ላይ የሚፈጸም ጥቃት በተለይም በኢራን የሚደገፉ ተወካዮች ወይም በራሷ የስለላ አቅም በኩል የእስራኤልን ደህንነት ስርዓት ሊያናጋው ይችላል ህ ደግሞ የእስራኤልን ምላሽ የበለጠ እንዲባባስና አደገኛ ሊያደርገው ይችላል። ይህም የጦርነቱን እሳት የበለጠም ያቀጣጠለዋል። የኢራንና የእስራኤል ወታደራዊ አቅም ሲነጻጸር ሁለቱም ሀገራት በተለያዩ መስኮች ጠንካራና ደካማ ጎኖች አሏቸው። እስራኤል በቴክኖሎጂ የተሻሻለ የአየር መከላከያ ስርዓት እንደ አይረንዶም፣ ትክክለኛ የአየር ጥቃቶች እና በአሜሪካ የሚደገፍ የስለላና የጦር መሳሪያ አቅም አላት። በሌላ በኩል ኢራን በሚሳኤል ፕሮግራሟ፣ በተወካዮች አውታረ መረብ እንደ ሄዝቦላና ሁቲዎች እናም በአካባቢው ያላት ስልታዊ ጥልቀትን ታጠናክራለች። የኢራን በእስራኤል ላይ የፈጸመችው የሚሳኤል ጥቃት በተለይ በነዳጅ ማጣሪያዎችና ና በኃይል ማከፋፈያዎች ላይ የእስራኤልን ኢኮኖሚና መሰረተ ልማት ለመጉዳት ያለመ መሆኑን ያሳያል። በተመሳሳይ ጊዜ ደግሞ የእስራኤል በኢራን የኒክሌር ሳይንቲስቶችናም የጦር አዛዦች ላይ ያነጣጠረችው ጥቃት የኢራንን ወታደራዊና ና የኒክሌር አቅምም ለማዳከም ያለመ ነው። የኃይል ሚዛኑ አሁን ወደ አንድ አደገኛ ደረጃ እየተገፋ ነው። የትኛውም አንዱ ሀገር ከፍተኛ ጥቃት ቢፈ ጽም የክልሉን መረጋጋት ሊያናጋ የሚችል ሰፊ ጦርነት ሊቀሰቀስ ይችላል። የአሜሪካ የጦር መርከቦች መላክ የኢራንን ምላሽ የበለጠ እንዲባባስ ያደርግ ይችላል። በተለይ ኢራን በተወካዮቿ በኩል በአሜሪካ ወታደራዊ መገኘት ላይ ጥቃት ካነጣጠረች የግጭት እንደ እሳት በደረቅ ሳር ላይ እንደነደደ መመልከት እንችላለን። በፍጥነት ይሰራጫልና ዓለምንም ያዳርሳታል። የዓለም አቀፍ ማህበረሰብን በሁለት እንዲከፋፈል ያደርጋል። ትራምፕ በካናዳ የቡድን ሰባት ጉባኤን አቋርጠው መመለሳቸው የ የዝግጅት አስቸኳይነትና የአሜሪካ ተሳትፎ አስፈላጊነትን የሚያመለክት ነው። ይህ ነው ታዲያ በርካቶችን ያራደው። በኤክስ ላይ ያሉ ልጥፎች እንደሚጠቁሙን ኢራን ለሰላም ስምምነት እንድትቀርብ የተጠየቀች ቢሆንም የእስራኤል ቀጣይ ጥቃቶች ይህንን እድል እያጡ ነው። በአጠቃላይ የእስራኤል ሚዛን አሁን ወደ እስራኤል እና አሜሪካ ጎን ተገፍቶ ይታያል። በተለይ በአሜሪካ የጦር መርከቦች ዝግጅትና በእስራኤል የላቀ ወታደራዊ ቴክኖሎጂ ምክንያት ነገር ግን የኢራን የተወካዮች አውታረ መረብና በክልሉ ያላት ስልታዊ ጥቅም ይህን ሚዛን በፍጥነት ሊቀለብስ ይችላል። ይህ የእሳት ጨዋታ የት እንደሚያመራ መገመት ደግሞ ከባድ ነው። ነገር ግን የአካባቢው እና የዓለም አቀፍ መረጋጋት በከፍተኛ አደጋ ላይ እንደወደቀ ያመለክታል።